ሰላም እንዴት ናችሁ? ቆይቻለሁ፣ አውቃለሁ ቪዲዮ ፖስት ጋር በጣም ይቅርታ አርጉልኝ። ምንም አልመች ብሎኝ ነው። እንዴት ናችሁ? አለን ዛሬ ዛሬ ምንም ማድረግ የለም። ነገራች ላይ አብረን ድንባ ዝን ፈልጌ ነው የመጣሁት ላይ የሆነ ወደ ስድስት ሰባት ሰዓት ስድስት ሰዓትም ነው። እና ምን ደሞ አደርጋለሁ? ግን ቲክቶክ ቪዲዮ ልሰራ ነው። መጀመሪያ የቲክቶክ ቪዲዮ መሰራቸው አሉ፣ እነሱን እሰራለሁ። ከዛ እወጣለሁ፣ ወይም ሳብላለሁ፣ ወይ የሆነ ቦታ አስቀምጣለሁ፣ ሰዓት እስኪደርስ ድረስ። ወይ ተጋለው ወይ ፊልም ያለው አይታወቅም። እንዴት ነው የማምረው? እንዴት ነው የማምረው ነው የምላቸው። ቪዲዮ ልስራ ቪዲዮ ሰርቼ ደከመኝ። ቲክቶክ ላይ ገብታችሁ እዩት፣ ፖስት ያደረኩትን ቪዲዮ የሰራሁትን፣ እየሰራሁ ሳያችሁ ነበር። ግን ካሜራ እስካሁን አልገዛውም፣ ልገዛ ነው በቅርቡ፣ አልገዛውም እና በስልኬ ነው የምቀርጸው። ስለዚህ የቱ ጋር እያሳያችኋለሁ። ግን አሪፍ ቪዲዮ ነው፣ ገብታችሁ እዩት። ሰብስክራይብ ማድረግም ለራሱ። በስመ አብ ዘለልኩ፣ ቁ ደነስኩ እንዴ። በስማሙቀት ወይ ሄሪት ምናምን ላርገውና ስቲ ዛሬ ፖስት አረጋለሁ ብያለሁ። ያ ትንሽ አረፍል በልደም ቪዲዮችን ኤዲት አድርገን ፖስት አድርገናል። ሶ አይ ቲንክ ይሄ ነው እና ገብታችሁ ደግሞ ዩት ቲክቶክ ላይ ገብታችሁ ዩት። እኔ ብዙ ጊዜ ማለት ነው ልብስ እገዛለሁ ማለት ነው ይሄ ሰዎች ላይ ሲለብሱት ማየው ምናም የሚያማምሩ ልብሶች ምናም ለመሞከር ገዛሉ። ታይፓለኝ ልብስ ምለብሰው በጣም የሆነ ውስናየት ስታይል ያለ ብዙ መቀያየርትን አልፈልግም ኮንፈርት አይሰማኝም። ቢያምርብኝም ቢያብርብኝም ጭምር ነው ማለት ነው። ግን በጣም ልብስ እንፈልጋለን የሆነ ትንሽ ውጭ። ዛሬ ምን እንደምለብስ አላውቅም። እንመርጣለን እንመርጣለን።

ክሮፕና ከላይ ክሮፕና ሱሪ በደንብ ካያችሁ ነው ማለት ነው። የአትር ቀሚስን አጥር ያጠረሉ ቀሚሶች ፋን ነኝ። ረዥም ቀሚስ አይደብረኝም፣ ግን ሞር አጭ ቀሚስ ወጣሉ። እኔ ይህ ልብስ ምን ስል ራሱ እንደገዛው አላቀም። እሺ፣ ይህን ጉርድ ቀሚስ ነው። ዛሬ የምንለካውን እያወጣሁ ለብሼ ማላውቅ ነው። እኔ ብቻ ነኝ ወይስ ሁላችሁም? አብዛኛው ጥቁር ነው ብሰልና፣ ያው አብዛኛው ልብሶቹ ጥቁር ናቸው እና ማዘው ስራው ጥቁር ነው። ኦ ኦ፣ ተመችቶኝ ግን እስካሁን ትናላች ለብሼ አላውቅም። ለምን ድን ነው እሺ ይሄን ቀሚስ ለብሰሽ ይሆናል በጣም የሚገርመኝ? ይሄን በቅርቡ ነው የገዛሁት ይሄን ላድርገው የሚወራኝ ሶ ይሄን ነው ቀሚስ ከገዛው ጀምሮ ብዙ እንደዚህ ልብሶች ኖርማል ይለብሳሉ፣ ግን ከለሩ ፒንክ ስለሆነ ነው። አላውቅም አላውቅም ለምንድን ማላደርግ? እስቲ እናንተ ጻፉልኝ፣ እንትን እኛው ለእንትን ፕሮግራም ምናምን እንዴት ታደርጉ፣ አላውቅም። እና እንዳ የነገርኳቸው ሰው እንዴት ነው ይሄን ቀሚስ የማያደርገው? እንዴት ነው ይሄን ቀሚስ የማያደርገው? ቆይ በደምብ አያችሁት? እንዴት ነው ይሄን ቀሚስ የማያደርገው? ስንት ቀን ለብሻው ልጋለሁ። ለምን ማላደረገው? ለምን ማላደረገው?

እናቸው እ እዚህ ጋር እንትን ምናምን አልኩ፣ አይደለም? ይሄ ሰውነት የለ የሚያምርም ሆኖ ማለት ነው፣ አርጎ ለመውጣት ትንሽ ይቸገራል። የሆነ ኮንፊደንስ የለኝም ወይ እኔ የምወደው ነገር አላውቅም። ጠበቅ በቅ ያለ ነገር ይመቸኛል እና ትንሽ ይሄ በጣም ክላሲ ነው፣ በቃ ደስ ይላል። አም ገናው ዌር ዲስ አም ገናው ዌር ዲስ ቱ ዌር ኤቨር አም ጎይንግ የስ ሌሎች አታውቂያችሁ ነበር አታውቂያችኋል ከሆን በኋላ በእያንዳንዱ ቀን ለብሼ የማላውቀው ልብስ ነው አድርጌ መጣው። ሰው ላይ አምራል ብዬ ማሰበው እያረጉት አለ። ቡስት አድርጉት ኮንፊደንስ እንትን እንደ ልባካችሁ። ጫማ የለም ወይስ ልቀየር? ይሄኛው ጫማ ከዚህ ጋር ከለሩ ይሄዳል ብዬ አስባለሁ፣ ግን ይሄንንም እስኪ እንሞክረው። ምን አቶጂም ብትሉኝ ልብስ መተኮስ በጣም ነው የምጠራው። በጣም ላይክ በጣም ስልቅ አይደለኝ። ምክንያቱም መተኮስ እኔ አሳንሳን ፕሮግራሙ የሆነ ፕሮግራም አለ። ፕሮግራሙ ይ አሁን ደውላ ይዛስባትኝ እና ማለት ነው። መተኮስ አልወድም እያልኳችሁ ነበረ። መተኮስ አልወድም አሁንም ቢሆን ለምን መሰላችሁ? ልብስ አቃጥላለሁ፣ አላቅም። ይሄኛው ደግሞ ልረዱ አልቻልኩም። የዚህን የእንትን ምንድነው የዚህን እንትን ሳምባዲ ፕሊስ ኤክስፕሌንት እንጂ ውሃው ይደረጋል፣ ግን ውሃ ውሃው ያፈሳል በጎን በኩል እና አልተመቸኝም።

የሆነ ሲኒያ ልንቃ ያችኋለሁ እዛ ጋር ቡና ማፈላበት እሱ እንደዚህ ያለ ነው እና ለመጣት እንደዚህ ብዬ የምገባበት፣ ስለዚህ አይሆንም። ይሄ ደግሞ ፕላስቲክ አይደለም፣ ኖርማል ነው፣ ጎማ ጎማ የለም። በዚህ መጣት ጀምራ ይላላቸዋሉ። ጋይስ አውትፊት ይሄ ይመስላል። ጫማ፣ መኪና ወደ መኪናው ስለሚሄድ ወደ ታች ምናምን ስለሚያዝ ይሄ በዚህ ስለምነዳ ይህን አርቅ ያለው እንዴት ነኝ። በመጀመሪያ ፍቅር ሲዘንድ ሀያት ኤጀንሲ ነው። ከዘጠኝ ሰዓት እስከ አስራ አንድ ሰዓት ነው። አስር ሰዓት እየወጣሁ መንገድ ላይ እየሄድኩ ሀያት ኤጀንሲ የነበረው ሸራተን ይሆናል ፕሮግራሙ ታ ወደ ሸራተን እየሄድኩ ነው። ጭራሽ መንገዱ እዚህ ጋር ደግሞ ሰሞማ እኔ ያቆንኩበት መኪና በጣም ነው የሚያስቀው። በጣም ነው የሚያዝናን ነው። ከብራባሱ ጎን ላይ ቆንኩት እና በጣም የተሰማኝ ነው። ሳምዴ አይ ኖ ውስጤ ይነግረኛል፣ ይህ መኪና ትገዥዋለሽ፣ ትገዥዋለሽ ይለኛል። ወይ ጉድ! እኔስ ደግሞ ቀጥ ብዬ መጥቼ ብራባሱ ጎን ቆም አላፈርኩም። ለምን አፍራለሁ? ለምን ስናፍራለን? ጫማችንን ለወጥ እናደርጋለን እንሄዳለን። marcher። ታውቃላችሁ ሸራተን ነው ቪዲዮ መቅረጽ አይቻልም እና የውሽ ፎቶም እራሱ ብነሳ በጣም ጉድ ነበር። በጣም ነው አምረው ልነግራችሁ አልችልም። አምራለሁ።

ሰብስክራይብ አርጉ በላቸው። በርጠሚዮስ እንዳላችሁ ሰብስክራይብ አርጉ እያላችሁ ነው። ልንለያይ ነው። ቻው በርጠሚዮስ። አሪፍ ነው። በኪና ሶስት ሸራተን የነበረን ፕሮግራም ጨርሰናል። አሁን ወደ ቦሌ እየሄድኩ ነው። ቤት ላገኛት ወይ ሳምል ፎቶ ሳልነሳ መውጣት እየነበረኝ በርጠሚዮስ ላንሳሽ እያለኝ አይኔ ያ አይፈቅድም ማለት ይወጣ

ጋይስ፣ ቤት ገብቻለሁ። ቀኔ ይሄን ይመስል ነበር። ሰብስክራይብ ማድረግ እንዳረሱ። ሰብስክራይብ እያደረጋችኋለም? ጋይስ ፕሊዝ ሰብስክራይብ፣ ፕሊዝ ዱ። እና ደግሞ ቪፒኤን ከፍታችሁ ለምን አታዩልኝም? ቪፒኤን ከፍታችሁ ዩቲዩብ በእናታችሁ እባካችሁ አሸቀሉኝ እንጂ ምድራ። ኤኒዌይስ፣ ባይ።